ለመላከ ፀሐይ ቀሲስ ፋሲካው ተጸገ ይጠብቅልን። እንግዲህ በማህበራዊ ሚዲያ የምትገኙ በአጠቃላይ በደንብ አድርጋችሁ እንድትሳተፉ ቀድሞ ከፕሮግራሙ በፊት የነበረ ተሳትፎ ነበረ። ያም ተጠናክሮ እንዲቀጥል አደራችሁን እንደላለን። ስለዚህ አሁን መንደርደሪያ እንዲሆን መንደርደሪያ እንዲሆን የነበሩትን ድጋፎች እናስታውቀው እነሱን አብረን እንጠቅሳቸዋለን ማለት ነው። ከዛ ወደ ዝማሬ እየሄድን እናገለግላለን። እንግዲህ በአጠቃላይ የተሰበሰብነው በደንብ እንድታውቁ ያክል በካናዳ በምዕራብ ካናዳ